ሳለስ በጣም ችግር ላይ ነበር። ከዛ አንጻር እንግዲህ የአንቺ ጉዳይ በሰይፉ ኦኒቪየስ ከተላለፈ በኋላ በመላው ዓለም የሚኖሩ ብዙ ደጋግ ኢትዮጵያውያኖች አሉ በሱ ጉዳይ ላይ ሲመክሩ ነበር እና አሁን እንደሰማሁት ምናልባት ለተመልካቾች የምትነግሪልን ያንቺ ሕይወት አሳስቧቸው እነዚህ ልጆችን በደንብ በቃ ልታሳድግ ይገባል ቀሪውን እሺ፣ ለነሱ እንደሻማ እየቀለጥሽ ነው የምታሳልፊው። ለሰሪ የምትችው ነገር ገቢ ምንጭም የለሽ፣ ምርቢል ይሄ በፎቶ ላይ የማየው ቤትና መኪናን ያበረከቱልሽ በመላው ዓለም ያሉ ኢትዮጵያዊያን ወገኖች ናቸው። እውነት ነው? እውነት ነው። ዋው በጣም ደስ ይላል። አዲሱ ቤት እንዴት ነው? ደስ ይላል፣ ደስ ይላል። እንዴት ነው? ስለዚህ ለመላ ኢትዮጵያ ነራ አመስግኗቸው። ጭራሽ በእግራችሁ ነበር የምትሄዱት፣ አሁን ደግሞ በመኪና ነው የምትሄዱት። ምን ተሰማችሁ? ሰላም ሰላም፣ ውድና የተከበራችሁ የአዚ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ተረፍረፍ ይበልልኝ። እኔ ካሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? የእውነት በጣም ደስ ብሎኛል። እንግዲህ ሄራንና ሶሊያና ሶሊያና ሰርፕራይዝ ተደርገዋሉ። የተለያዩ ነገሮችንም ይዘውልን መጥተዋል ማለት ነው። በጣም ደስ በሚል ሁኔታ መግቢያ ላይም እንዳያችሁት እንግዲህ ኢትዮጵያንና ኤርትራውያን በመተባበር መኪና ቤት ሰጥተዋቸዋል። ከዚህ በፊት የሚሄዱት በእግራቸው ነበረ፣ እንዲሁም በታክሲ ነበረ። ሲቀጥል ደግሞ የሚኖሩት ቤት ክራይ ቤት ነበረ። እንግዲህ ሴፉ ጋር ከቀረቡ በኋላ ከባንኮክ መልስ በኋላ እቺ እናትማ እውነተኛ ነገር ያስፈልጋታል በማለት ድጋፍ እና ልጆቿን ሶስት ልጆች ነው እንግዲህ ይዛ እየተሰቃየች ያለችው እግዚአብሔር ይመስገን፣ ዛሬ ላይ ታሪኳ ተለውጦ መኪና ቤት ተገዝቶ ተሰጥቷቸዋል። በጣም ደስ ይላል። እንዲሁም ደግሞ ኬክ ከኬክ ቤት ከፍተዋሉ። እንዲሁም አዳዲስ ነገሮች ይዘውልን መጥተዋል። እንግዲህ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጓቸው እየገባችሁ ማለት ነው የእነሱንም ቻናል እንዲያድግላቸው እንዲሁም ፊልም ይዘው መጥተዋሉ። ፊልም ሰርተዋል። መንፈሳዊ መዝሙር ሰርተዋል። መዝሙር አውጥተዋል። አንድ ፊልም ሰርተዋል። ሁላችሁም በቻናላቸው ይለቀቃል። አበረታቷቸው ማለት ነው። እነዚህ ልበ ብርሃን የምንወዳቸው ልጆች ህጻናቶች፣ እውነቴን ነው የምላችሁ የኢትዮጵያ ህዝብም ኤርትራዊ፣ በዓለም ያለ ሁሉ ይወዳቸዋል። አንደበታቸው ማር፣ አንደበታቸው ጣፋጭ። እንዲሁም በኮምፒውተርም እንደዚችው ስራ ኮምፒውተርም እንዲማሩ ብዙ ብዙ እድሎችን ለእነዚህ ልጆች ተከፍቶላቸዋል። ከልብ እናመሰግናለን። የእነዚህ ልጆች የሚያሳስባችሁ ነገር ሁሉ እንኳን ደስ አላችሁ። እኔ ትላንትና በጣም ነው ደስ ያለኝ ከምላችሁ በላይ። እንግዲህ ሴፎ ላይ ቀርበው የልጆቹን ደስታ ማየት እውነት በጣም እንዲህ ፍልቅልቅ ሲሉ ሲስቁ ማየት በጣም ነው ደስ ያለኝ ልነግራችሁ ከምለው በላይ ማለት ነው እና እግዚአብሔር ይመስገን። የእውነት እንደዚህ ስታዩ ኢትዮጵያን ደግነን እንላለን። ከዛ ደግሞ አንዱ አንዱን ሲበላ ደግሞ አውሬ ሆነናል እንላለን። ግራ ገባን እኮ በሁለት ተካፈልን። አውሬዎች እንዳለን መልካሞች አለን። እና ለቲጂ እንግዲህ የተደረገላት ነገር መኪና፣ ቤት ተገዛላት። እንዲሁም ደግሞ ኬክ ቤት ተከፈተላት። ኬክ ቤት አላቸው ኬክ ቤት እየሰራች እየሸጠች ትገኛለች ማለት ነው። በአሁኑ ሰዓት ላይ ስራም ጀምራለች። እግዚአብሔር ይመስገን። ፈጣሪ ታሪክ ይለውጣል። እውነቴ ነው የምላችሁ። ለበጎ ነው እነዚህን ልጆች እንደዚህ ያደረገው መድኃኒዓለም ለበጎ ነው። በዚህ ሴት ላይ ተአምሩን ሊሰራ ነው ማለት ነው። እንግዲህ ብዙ ነገር ተደርጓል። ልባችን የሰበረው አዩ ተብሎ ደስ ብሎን ከዛ አላዩም ሲባል በቃ እንግዲህ ብዙ ነገር ብዙ ቪዲዮ ሰርተናል፣ በእነዚህ ልጆች ጉዳይ ከዚህ በፊት ማለት ነው። ዛሬ ግን የደስታ ቪዲዮ ነው። እግዚአብሔር ይመስገን። በጣም ደስ የሚለው የእውነት ከሚባለው በላይ ማለት ነው። መልካምናት ናት። እንዲሁም ደግሞ አባታቸውን አያቁም ነበር የት እንዳለ። የሶስት አመት ልጆች እያሉ ነው አባታቸውን በሞት ያጡትና እነዚህ ልጆች አባታቸው ለስራ ሌላ ቦታ እንደሄደ ነው እንጂ የሚነገራቸው ህይወቱ እንዳለፈ በፍጹም አይነገራቸውም ነበረ። በመጨረሻ ላይ ግን እሷም እንደተናገረችው ዛሬ በሴፉ ማለት ነው ሁሉም ተደብቆ ነበረ። ጥሎ እንደሄደ ሌላ ቦታ እንደሄደ ነበረ ሲወራ የነበረው። አባታቸው መልካም አባት፣ ደግ አባት፣ ሮሮ አባት እንደነበረ፣ እንዲሁም ደግሞ ስትረስ ህመም እንደ እንደነበረበት በልጆቹ የተነሳ እንደሚጨናነቅ ሶስቱም ልጆች እንዲህ አይነት ነገር ሲገ ጥማቸው እና በዚህ በዚህ ምክንያት ላይ እንግዲህ ህመም ስለነበረ ባደረበት ህመም እንግዲህ ሆስፒታል ገብቶ በዛው ህይወቱን አጣ። በዛም ለቅሶም የተቀመጠው ደግሞ የተቀመጡት እንደተናገረችው እናቱ ቤት ነበረ፣ የእሱ የባሏ እናት ቤት፣ የልጆቹ አያት ቤት ነበረ እና ልጆቹ አባታቸው እንዳለ እንጂ ምን እንደሆነ አያውቁም። በመጨረሻ ግን እናቴ አንቺ አንድ ቀን አለች እሷ እንደተናገረችው እኔ ተደብቅ ስራ እየሰራው ነበረ። ሁለቱን አንድ ክፍል ውስጥ ዘግቼ ባቸው ከዛ ተመልሼ ስመጣ ተቃቅፈው እያለቀሱ አገኘዋቸው። ምን ናችሁ ነው ስንስላቸው፣ አንቺ ብደብቂንም አባታችን እንደ ሞተ አውቀናል አሉኝ። እኔ ሳልነግራቸው ራሳቸው አውቀዋል፣ ምንም ሰው ሳይነግራቸው። ከዛን አለቀሱ አለች። በጣም ያሳዝናል እና ዛሬ ለኢትዮጵያ ሕዝብም ይፋ አድርጋለሁ ስለ አባታቸው ብላ መልካም አባት፣ ጥሩ አባት ነበረ እና ሕይወቱ እንዳለፈ ተናግራለች። እንግዲህ አባታቸው ሞቷል። ግን ከዚህ በፊት አባት ሶስት ልጅ እንደዚህ ሲሆኑ ጥሎ ጠፋ ተብሎ ነበረ ተደብቆ ሲወራ የነበረው ማለት ነው እና ሕይወቱ አልፎ እንደሆነ ዛሬ ይፋ አድርጋለች። በትላንትናው ለሴፉ ጋር ማለት ነው እና የልጆቹ ነገር በጣም ነው የሚያሳዝነው። የእውነት በስማም እንግዲህ ብዙ እነዚህ ልጆች ብዙ ነገር ያደረጉ ናቸው፣ በዚህ እድሜያቸው በጣም ትልቅ ነገር። እንዲሁም መንፈሳዊ ህይወታቸው ከእግዚአብሔር ጋር ያላቸው ነገር የእውነት አላዩም ሳይሆን እኛንን ያላየ ነው። እኛ አይናችን እያየ ፈጣሪን አላየንም፣ እነሱ አይናቸው ሳያየ ፈጣሪን እያዩት ነው ማለት ይቻላል። እውነቴ ሄ ነው ምለው መንፈሳቸው ሁሉ ከፈጣሪ ጋር ነውና የእነዚህ ልጆች ደስታ በጣም ነው ያስደሰተኝ። በእኔ በራሴ በኩል በጣም ደስ ብሎኛል፣ ሲስቁ ማየት እንደዚህ ደስታቸውን ማየት እና እግዚአብሔር ይመስገን ስለማይነገር ስጦታው። እግዚአብሔር ታሪክ ይቀይራል፣ እኛ እየመሰለን ነው እንጂ ከነ እንዳልከው ነው። ከወለድኩኝ በኋላ እነሱን ወደ ስራ መመለስ አልቻልኩም፣ ከባድ ነበረና አሁን ግን ያው ስራ መስራት አለብሽ መጀመር አለብሽ ብሎ ደግሞ አሁንም በኢትዮጵያ ሕዝብ ድጋፍ መተዳደሪያ የምትሆን ኬክሊ የምትባል የኬክ ኤና ኮፊ የሚሸጥባት ካፌ መክፈት ላይ ነን ማለት ነው ከብተና የት አካባቢ ነው? ሰባ ሁለት አካባቢ እንግዲህ እንደሰማችሁት በጣም ደስ ይላል። ኬክሊ የሚባል ኬክ ቤትና ኮፊ ካፌ ነገር ከፍታለች ማለት ነው። ቡና እና ኬክ ምናምን እና ሰባ ሁለት አካባቢ እግዚአብሔር ይመስገን። አያችሁ፣ የልጆቹ ደስታ ምናምን በጣም ደስ ይላል። እግዚአብሔር ይመስገን። የኢትዮጵያ ህዝብ እንደዚህ ደግ ነው፣ ቸር ነው። የእውነት እንኳን ደስ አላችሁ። ስለ ቤቱ ሲጠየቁ እንደሰማችሁት እንዴት ነው ሲባል በምንም አይገናኝም ቤቱ ያኛውና ይሄኛው ነው ያሉት እና ብቻ ፈጣሪ ይመስገን። ኢትዮጵያ፣ የአይን ባንክ ዓላማ ብቻ የሚያገለግል ነው። እውነቱን ለመናገር የዚህ ዓላማ የገባችው ሀይሌ ገብረስላሴን ጨምሮ በጣም በርካቶች ቃል ገብተዋል። ይሄ ሟርት አይደለም። አደለም አንድ የጽድቅ ስራ ነው እንግዲህ እናትም የአይን ባንክ አምባሳደር ሆናለች ማለት ነው። ስለ አይን ማለት ነው። አይን እንደሚለግሱ ሰዎች ከሞትን በኋላ ብለው እዛ ውስጥ ገብታለች። በዛ ውስጥ አምባሳደር ሆናለች እናትየውም እኔም ከሞትኩ በኋላ የኔን አይን ብላ እሷም እንደዛው ከህይወቷ ካለፈ በኋላ ለሰው እንዲሁም ኃይሌ ገብረስላሴ የተለያዩ ሰዎች አይን በመለገስ እንትን እያሉ ናቸው። እዛ ውስጥ ገብተዋል ማለት ነው። ና ሴፉም እንዳለው እንግዲህ እኔም ከእናንተ ጋርኛ ብሬያችሁ ብሏል። ሴፉም እለግሳለሁ ብሏል። ብዙዎች እየለገሱ ነው። እውነት ነው። ሰው ከሞተ በኋላ ምን ጥቅም አለው? በቁም እንዲህ ቢያደርግ ግን አሪፍ ነው። እኔም ደጋፊ ነኝ ይሄን ነገር ና ሰላማችሁ ይብዛ። ላይክ ሼር ሰብስክራይብ አድርጉ። በልጆቹ ደስታ የተደሰታችሁ እንኳ እንኳን ደስ አላችሁ። ኢትዮጵያን ኤርትራውያን በ በእነዚህ ልጆች መልካም ስራ የተሳተፋችሁ ሁላችሁም ክብር ይገባችኋል።